በእግዚአብሔር የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያን፣ ና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከት ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል ሰባት ተገናኝተናል። የስምንተኛ ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ እውቀታችን ለማሳደግ ስለ ቤተ ክርስቲያን ያለን ግንዛቤ ይበልጥ ለማሳደግ እንዲሁም ወጣቶችን ለማበረታታትና ለማነቃቃት ስብከተ ወንጌልንም ለሁሉም ለማድረስ ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ደግሞ ከዮሐንስ ወንጌል እንዲሁም የጠቅላላ እውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ። ተወዳዳሪዎች እንኳን ድናመጣችሁ፣ እንተዋውቅ። ሚካኤል ተስፋዬ ይባላለው። ከእምድብር ሀገረ ስብከት ድብረቴ ቅዱስ ዮሴፍ ቁምስና ነው አሁን ያለሁት። ዋቻሞ ዩኒቨርሲቲ አራተኛ ዓመት የጋዜጠኝነትና ተግባቦት ተማሪ ነኝ። ወክዬ የመጣሁት ዋቻሞ አይምሴስን ነው። ጽጌ ጌታቸው ይባላለው። በሆሳዕና ሀገረ ስብከት በሾኔ ማዞሪያ ቅዱስ መስቀል ቁምስና፣ አሁን ደግሞ ወክዬ የመጣሁት በዋቻሞ ዩኒቨርሲቲ አይምሴስ ነው። በዋቻሞ ዩኒቨርሲቲ አምስተኛ ዓመት ክሊኒካል ፋርማሲ ተማሪ ነኝ። ቀነኒሳ ሸኢቾ ይባላለሁ የአራተኛ ዓመት የፉድ ሳይንስ ኤንድ ፖስት አርቨስት ቴክኖሎጂ ተማሪ ከመቂ ሀገረ ስብከት ወኪዬ የመጣሁት አዋሳ አሚሴስ ነው። ኤሊያስ ኤልያስ ማገዝ ይባላለሁ ከሶዶ ሀገረ ስብከት ዱቦልርት ማርያም ቁምስና እዚህ የመጣው ደግሞ የአዋሳ አሚሴስ ወኪዬ ነው የምማረው ሶስተኛ ዓመት የሜዲሲን ተማሪ ነኝ። እንኳን ደህና መጣችሁ ተወዳዳሪዎች። ጥያቄዎች የሚሆኑት ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን እያንዳንዳቸው አንዳንድ ጥያቄ ይጠየቃሉ። አራት ጥያቄ አንድ ቡድን ይጠየቃል። የጠቅላላ እውቀትና የመዝሙር ጥያቄዎች ይኖራሉ። የመዝሙር ጥያቄና የጠቅላላ እውቀት ጥያቄ ነጥባቸው ሶስት ሶስት ነው። የመጽሐፍ ቅዱስ ነጥባቸው አንዳንድ ነው። በየቡድኑ ስድስት ስድስት ጥያቄዎች አሉ። ነጥባቸው አስር ይሆናሉ ማለት ነው። የብሉይ ኪዳን ጥያቄ የተዘጋጀው ከኦሪት ዘፍጥረት ነው። ስለዚህ ከእናንተ እንጀምራለን። ጥያቄ ቁጥር ጥያቄ ቁጥር አንድ እስራኤል ወደ ግብፅ ወርዶ ልጁ ዮሴፍን ሲገናኝ ምን አለ? ሀ በሕይወት ሳለህ ፊትህን አይቼሃለሁና አሁን ልሙት አለ ለአንተን ከቶ አውሪ አልበላህምን በእውነት የአባቶች አምላክ ህያው ነው አለ። ሐምሮሃ የወንድሞች በደል ዘጊቶ ከፊትህ ደርሷል በልቤም ለዘመናት አልቅሽልህ ነበር አለ። ለ አንተን ከቶ አውሪያል በላህምን በእውነት የአባቶች አምላክ ህያው ነው አለ። መልሱ ሀ በሕይወት ሳለ ፊትህን አይቻለውና አሁን ልሙት አለው። ያዕቆብ ልጁን ባገኘ ጊዜ ግብፅ ሄዶ ባገኘው ጊዜ አሁን አይቻለሁ፣ ስለዚህ አሁን በሞት ደስታዬ ነው ብሎ መልሶለታል። ከኦሪት ዘፍጥረት ምዕራፍ 46 ቁጥር 30 ነው። አልተመለሰም። ኤልያስ፣ ጥያቄ ቁጥር 2 ጥያቄ ቁጥር 2 አብርሃም በከነአን ድርቅ በገባ ጊዜ ወደ ግብፅ ሄደ። የግብጽ ሰዎች ሀ ብዙ ከብቶች እንዳሉት ባዩ ጊዜ ግመሎቹን ወረሱ። ለ በሚስቱ ቁንጅና ተማርከው ሚስቱን ወሰዱ። ሐመርሃ የእግዚአብሔር ሰው ነውና ቡራኬ ጠየቁት። ለ በሚስቱ ቁንጅና ተማርከው ሚስቱን ወሰዱ። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 14 እስከ 20 ባለው የአብርሃም ሚስት ሳራን ባዩ ጊዜ እጅግ ውብና ቆንጆ ስለነበረች እሷን ወሰደበት። ወደ ዋቻሞ መጥተናል። ጽጌ፣ ጥያቄ ቁጥር 3፣ ጥያቄ ቁጥር 3 የያዕቆብን ስም እስራኤል ብሎ የቀየረው ማን ነበር? ሀ እናቱ ርብቃ የእግዚአብሔር መልአክ ሀምሮሃ አባቱ ይስሐቅ የእግዚአብሔር መልአክ መልሱ ለ የእግዚአብሔር መልአክ በትክክል ተመልሷል። የእግዚአብሔር መልአክ ስሙን ከያዕቆብ ወደ እስራኤል ቀይሮታል። የመጨረሻው የብሉይ ኪዳን ጥያቄ ጥያቄ ቁጥር አራት በፈርዖን ፊት እብራዊው ዮሴፍ ህልም እንዲፈታ ያስተዋወቀው ማን ነበር? ሀ የፈርዖን ሚስት፣ ለ የጠጅ አሳላፊዎች አለቃ ሐመር ሀ የፈርዖን የግምጃ ቤት ኃላፊ። ለ የጠጅ ኃላፊ፣ የጠጁ አሳላፊዎች አለቃ። ለ ለ የጠጅ አሳላፊዎች አለቃ በትክክል ተመልሷል። እጅግ የተወደዳቸው የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል ሰባት እንገኛለን። የዛሬ ተወዳዳሪዎች የሐዋሳ ዩኒቨርሲቲ እና የዋቻሞ ዩኒቨርሲቲ ተማሪዎች ናቸው። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎች የምንጠይቅበት ሰዓት ላይ እንገኛለን። ከዚያ በፊት ዋቻሞ ዩኒቨርሲቲ የካቶሊክ ወጥ ተማሪዎች ሕብረት ያለው ሁኔታ ምን ይመስላል? የዋቻሞ ዩኒቨርሲቲ ቁጥራችሁ ብዙ ነው፣ ብዙ ታሪክም አላችሁ። እስኪ ጽጌ ስለ ሕብረታችሁ አንዳንድ ሀሳቦች ንገሪ። ዋቻሞ ዩኒቨርሲቲ በጣም ብዙ ተማሪ ያለበት ነው እና እኛ በጣም እድለኞች ነን። ምክንያቱም በሆሳና ሀገረ ስብከት በቅዱስ ካቴድራል ቤተክርስቲያንም ቅዳሴ የማስቀደስ ቻንስ አለን። በላቲኑ ስርዓት፣ በስላሴ ደግሞ የገዙን ስርዓት እናስቀድሳለን። በአንድ ወር አራት እሁድ ነው እና ያለው በአራቱም እሁድ ቅዳሴ ይካሄዳል። ሁለቱን እኛው አንብቾ የተማሪዎች ይቻፍላለን። ጸሎት ቤታ አለን። ራሳችንን ችለን እዛው እናስቀድሳለን። ሁለቱን ደግሞ ስላሴና ካቴድራል በመሄድ ነው እና ምናስቀድሰው ዋቻሞን ለየት የሚያደርገው በጣም ተማሪ ብዙ ተማሪ ያለው ተማሪውም ደግሞ በጣም ተሳታፊ የሆነ ተማሪ ነው። ሲቀጥል ደግሞ የራሳችን የሆነ አመታዊ ክብረ በዓል አለን። በጣም በድምቀት የሚከበር እስከዛሬ ባከበር ነው። የስላሴ ምእመናን ወጣቶችና የካቴድራል ምእመናንም ወጣቶችን መጥተው አንድ ላይ ተገና በመጀመሪያው ሳምንት ነው ቅዳሴ የሚሆነው የቅዱስ ቤተሰብ እና ሁሉንም በጣም ማመስገን የምፈልገው ጳጳሱን፣ ካህናትን፣ የቅዱስ ዮሴፍ ካቴድራል ምእመናንን፣ ወጣቶችን፣ የስላሴ ምእመናንን፣ ወጣቶችን፣ ሁሉንም የእውነት በዋቻሞ IMCS ስም ላመሰግን እወዳለሁ። እና ደግሞ ቀጣይ ዩኒቨርሲቲ ጆይን የምታደርጉ ልጆች የሆነ ከቤተሰብ የተለያችሁ ሳይመስላችሁ ትምህርታችሁንም መንፈሳዊ የሆነ ጉዟችንም ለማጠናከር ዋቻሞ IMCS ስላለ ዋቻሞን ብትሞሉ እላለሁ። አመሰግናለሁ። እሺ የአዲስ ኪዳን ጥያቄዎች የተዘጋጁት ከዮሐንስ ወንጌል ነው ከዋቻሞ እንጀምራለን ከሚካኤል እንጀምራለን ሚካኤል ጥያቄ ቁጥር ምረጥ አንድ ጥያቄ ቁጥር አንድ ኢየሱስ በሊቀ ካህናቱ ግቢ ሳለ ከባሮችና ሎሌዎች ጋር እሳት ይሞቅ የነበረ ደቀ መዝሙር ማን ነበር ሀ ዮሐንስ ለ አስቆሮታዊው ይሁዳ ሐ ምር ውሃ ስምዖን ጴጥሮስ ለ አስቅሮታዊ ይሁዳ አይደለም። ስምዖን ጴጥሮስ ጌታ ኢየሱስን ይዘውት በሄዱ ጊዜ ከኋላው ተከትሎ ሄዶ እሳት ይሞቅ ነበረ። በዚያ ሰዓት እንደውም አንተ ከነሱ ወገን ትመስላለህ ተብሎ አረ፣ እኔ አይደለሁም። ሁለቴ ሶስቴ ጠይቀውታል። ገረድ ሁላ ጠይቀው፣ አረ፣ የምትይው ሰው አላውቅም ብሎ መልስ ሰጥቷል። የዮሐንስ ወንጌል ምዕራፍ 18 ቁጥር 18 የምናገኘው ነው። አልተመለሰም። እሺ ጽጌ፣ ጥያቄ ቁጥር ሁለት። ጥያቄ ቁጥር ሁለት አንድ ሰው ስለ ሕዝብ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ማን ነበር? ሀ ሐና ለቀያፋ አመሩሃ ኒቆዲሞስ ሐመሩሃ ኒቆዲሞስ ኒቆዲሞስ ኒቆዲሞስ በማታ በምሽት ወደ ኢየሱስ መጥቶ ከእግዚአብሔር ከተላከ ሰው በስተቀር እንዳንተ አይነት ተአምር ሊሰራ የሚችል ማንም የለም ብሎ ያለው ነው። ቀያፋ ግን ብዙ ሰው ከሚሞት አንድ ሰው ይሞት ይሻላል ብሎ የመከራቸው ቀያፋ ነው። ከዮሐንስ ወንጌል ምዕራፍ 18 ቁጥር 14 ላይ ነው። አልተመለሰም። እሺ ወደ ሐዋሳ መጥተናል። የአዲስ ኪዳን ጥያቄ ትመርጣላችሁ። ጥያቄ ቁጥር ሶስት ጥያቄ ቁጥር ሶስት ይሁዳ ኢየሱስን ለመያዝ አስከትሎ ለመጣው ሰራዊት ኢየሱስ እኔ ነኝ ባላቸው ጊዜ ምን አደረጉ? ሀ ይዘውት እያዳፉ ወሰዱት። ለደንግጠው ነበርና ተንበርክከው ሰገዱለት። ሐመር ውሃ ወደ ኋላ አፈግፍከው በምድር ወደቁ። ሰዓት አልቋል። ሐምር ውሃ ወደ ኋላ አፈግፍገው ወደቁ። ዮሐንስ ወንጌል ምዕራፍ 18 ቁጥር 6 ላይ ነው። ይሁዳ ይዟቸው በመጣ ጊዜ ማን ነው ኢየሱስ የት አለ ብሎ ሲጠይቅ እኔ ነኝ አላቸው። እኔ ነኝ ሲላቸው፣ ሁሉም ወደ ኋላ ወደቁ። ይሄ እኔ ነኝ የሚለው ስም የእግዚአብሔር ስም ነው። ማን ላከኝ ብላቸው ግብፃውያን ምን ልበላቸው ባለ ጊዜ ሙሴ ያለና የሚኖር ያው ያህዌ እኔ ነኝ እኔ ነኝ የሚለው የጌታ ስም የኢየሱስ ክርስቶስም ስም ነው እኔ ነኝ ጌታ ነኝ የሚለውን ያመለክታል በብሉይ ኪዳን ስናየው ማለት ነው ኤሊያስ የመጨረሻው የአዲስ ኪዳን ጥያቄ ቁጥር አራት በመጨረሻው እራት ኢየሱስ አሳልፎ ስለሚሰጠው ደቀ መዝሙር ሲነግራቸው ጌታ ሆይ ማን ነው ብሎ የጠየቀው ማን ነበር ሃ ዮሐንስ ለእንድሪያስ ሐመር ውሃ ጴጥሮስ ዮሐንስ ሀሌታ ውሃ ዮሐንስ። በትክክል ተመልሷል። ከእናንተ ውስጥ አንዱ አሳልፎ ይሰጠኛል ብሎ ጌታ ኢየሱስ ሲናገር፣ ዮሐንስ ጠጋ ብሎ ማን ነው፣ ማን ነው አሳልፎ የሚሰጥህ ብሎ ጠይቆታል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ይህ የስምንተኛው ዙር ክፍል ሰባት የጥያቄና መልስ ውድድር ነው። ዛሬ የተገናኙት የሐዋሳ ና የዋቻሞ ዩኒቨርሲቲ ተማሪዎች ናቸው። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ተመልሰናል። የጠቅላላ እውቀት ጥያቄዎችን እንጠይቃለን። በየቤታችሁ እናንተም መልሱ። ምናልባትም ጥያቄዎች ስልክ ሊደውሉላችሁም ይችላል። ሐዋሳ የተማሪዎች ህብረት፣ እንግዲህ ታሪኩ ብዙ ነው፣ ብዙ ነገር ይሰራሉ። እናንተም ትሰራላችሁ። ምን ለየት ያለ ነገር አለ ስለ ሐዋሳ፣ ስለ ምእመናን እና የእናንተም ህብረት እንዴት እየቀጠለ እንደሆነ እንዴት እንደምትተጋገዙ። ሐዋሳ አይምሴስ ህብረቱ ቋሚ የሆነ የተደራጀ የአካሄድ ስርዓት ይዘን የምንጓዝበት የህብረት ሲሆን በአመት ውስጥ የሚደረጉ ብዙ አይነት ፕሮግራሞች ይኖራሉ፣ ግን አሁን ለየት ያሉ ናቸው የምንላቸው ፕሮግራም የሚኖሩን ሀሙስ ሀሙስ ሁልጊዜ በየካምፓሱ ከፍሬሾችም እንዲሁም ከሁሉም በፋሚሊ ሚቲንግ ይኖረናል። በዛ ሚቲንግ ላይ አካዳሚካል ጉዳይ ብቻ ሳይሆን መንፈሳዊ ህይወታችንም እንዴት እንደምናሳድግ በትምህርቱም ደግሞ እንዴት ስኬታማ መሆን እንዳለብን እዚህም ባለን ቆይታ ምን ምን እንቅፋት ይሆኑ ብላን እነሱን እንዴት ማለፍ አለብን የሚሉት ነገሮችን እንወያይበታለን። እንዲሁም ደግሞ አርብ አርብ ሁልጊዜ ፕሮግራም ይኖረናል። ከዛም ባለፈ አቶቴ ልበኢየሱስ ቆም ስና ላይ እኛ ከህዝቡ ጋር የጠበቀ ግንኙነት ያለን። አገልግሎት ደግሞ ከዚህ በፊት በየሳምንቱ ነበር። አሁን ላይ ከቁምስና ልጆች ጋር ተራ በተራ በየአስራ አምስቱ እናገለግላለን። ከህዝቡ ጋር ያለን ግንኙነት ደግሞ በጣም የጠበቀ ነው። በዚህ አጋጣሚ ላመሰግናቸው ፈልጋለሁ። በየትኛውም ነገር ከጎናችን ናቸው። የአዋሳ በኢየሱስ ቁምስና ምዕመናን እንዲሁም ቆሞስ የትኛውንም ድጋፍ የሚያደርጉልን እነሱ ናቸውና እነሱን ከልብ ላመሰግን ወዳለሁ። አዋሳ ሚሴስ ሌሎች ነገሮችም ብዙዎች አሉት። በአመት ያው እንግዲህ የአዋሳ ሚሴስ ዴ ብለን የምናከብረው ይኖረናል። እሱም ይሄ ከዚህ በፊት ተመርቆ የወጡት የአዋሳ ሚሴስ ህብረት በተለያዩ የስራ አለም ያሉት ይመጡና ለሶስት ቀናት የተለያዩ አሪፍ ፕሮግራሞችን እናደርጋለን። በዛ ውስጥ ልምድ ሼሪንግ ይኖረናል። እንደዛም በማድረግ እናሳልፋለን። እንዲሁም ደግሞ ለተመራቂ ተማሪዎች በየአመቱ የሰርቲፊኬት እናዘጋጅና እዛ ለአገልግሎታቸው እውቅና እንሰጣቸዋለን ማለት ነው ይህን የምናሳልፍበት መንገድ ነው። ከዛም በተረፈ ያው እንደ ሐዋሳ ኤምሲስ እኛ ጓደኛሞች ነን፣ ወንድማማቾች ነን። ሁልጊዜ አብዛኛው ጊዜ አብረን ነው የምናሳልፈው። አብዛኛው ሐዋሳ ኤምሲስ ተማሪ ጓደኛው እዛው የኤምሲስ ህብረት ነው እና በዚህ መልኩ ነው ሐዋሳ ኤምሲስ የሚካሄደው። አመሰግናለሁ። ቀነኒሳን እጅግ አድርገን እናመሰግናለን። የጠቅላላ እውቀት ጥያቄ እዚሁ መመለስ ትችላላችሁ። እናንተ የማትመልሱ ከሆነ ስልክ ደውላችሁ ትጠይቃላችሁ። ሁለት ሁለት ደቂቃ ይኖራችኋል። ከሐዋሳ ነው የምንጀምረው የጠቅላላ እውቀት ጥያቄ ቁጥር ምረጡ ጥያቄ ቁጥር ሁለት በዓለም ከፍተኛው የካቶሊክ ህዝብ ቁጥር ያላት ሀገር ማን ናት ብራዚል ብራዚል በትክክል ተመልሷል በአንድ ጊዜ ነው ብራዚል ብሎ ሳይደውል የመለሰው በጣም ጎበዝ ጠቅላላ እውቀት ዋቻሞ ጥያቄ ቁጥር አንድ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የምን ሀገር ዜጋ ነበሩ? አንቺ መደወል ትቻለሽ። የእሱ ካልተመለሰ አንቺ እንዲህ መለሰነሽ ሁለት ሁለት ደቂቃ አላችሁ። ሰላም ነው ወይ? እግዚአብሔር ይመስገን። ከሰላም ካቶሊክ ቴሌቪዥን ጥያቄ እና መልስ ውድድር ነው እና ምደውልልህ ሪሰሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ሪሰሊቃነ ጳጳስ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የምን አገር ዜጋ ነበሩ? ነበሩ። የፖላንድ። እሺ ሙላሻችን በትክክል መልሰዋል። መላሻችንም እናመሰግናቸዋለን የፖላንድ ዜግነት ነበራቸው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ የጠቅላላ እውቀት ጥያቄ ሐዋሳም ዋቻሞም መልሰዋል። ካፍታ ቆይታ በኋላ የመጨረሻው የሆነው የመዝሙር ጥያቄዎችን እንጠይቃለን። በየቤታችሁ መዝሙሩን ቀድማችሁ እንድትመልሱ ጋብዛለሁ። ካፍታ ቆይታ በኋላ እንገናኛለን። መልካም ቆይት የተከበራችሁ ተመልካቾቻችን ተመልሰናል። የመጨረሻ የሆነውን የመዝሙር ጥያቄ ከዋቻሞ እንጀምራለን። ጥያቄውን በትክክል መዝሙሩን በትክክል አዳምጡ። የተጻፈውንም በደንብ አንብቡ። ሀሳቡን ተረዱ። ከዛ በኋላ ከታች የሚመጣው ሀሳብ ምን እንደሆነ ራሱ የመጀመሪያውና የሁለተኛው ስንኝ ይናገራል። ጥያቄ ቁጥር የመዝሙር ጥያቄ ቁጥር አንድ የማርያም መዝሙር ነው። እንደ ቃሉ የሚለው መዝሙር ነው እንደ ቃሉ እንደ ቃሉ የሚል ነው። ይህን አዝማች አዳምጡት

እንደቃል ዋለች፣ መልእክቱን ወደደች፣ እንደ ቃል ዋለች። አልተመለሰም። የመጨረሻው የሆነውን የመዝሙር ጥያቄ ለሐዋሳ። በደንብ እዩት፣ የተጻፈውን በደንብ አዳምጡ፣ ሀሳቡ ተረዱት። ቀጣይ የሚመጣውን ትሞላላችሁ። ጥያቄ ቁጥር ሁለት አዝማችሁ ይሄ ቁጥር እንደገና አዳምጡት። አለ አንተ ጋር ታወጣታል። እሺ አንተን አግኝቻለሁ የዘመረችው መዝሙር ነው። በዚህ አጋጣሚ ኤደን ፍቃደ ስላሴን እጅግ አድርገን እናመሰግናታለን። ለቤተ ክርስቲያን ብዙ መዝሙሮችን በማዘጋጀት ብዙ ጸጋዎች እንድናገኝ አድርጋናለች። ባለችበት ምስጋናችንን እናቀርባለን። ውድ ተመልካቾቻችን የመዝሙር ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በውጤት እንመለሳለን። አብራችሁ የተከበራችሁ ተመልካቾቻችን ተመልሰናል። በየቤታችሁ ሐዋሳ ይህን ያህል ነጥብ አምጥቷል፣ ዋቻሙም ይህን ያህል አምጥቷል እንዳላችሁ አምናለሁ። የሁለቱም ነጥብ ስንት ስንት አላችሁ? ቀነኒሳና ኤሊያስ አምስት ነጥብ አምጥተዋል፣ እንዲሁም ሚካኤልና ጽጌ አምስት አምጥተዋል። ውድ ተመልካቾቻችን ይህ ውድድር የጥሎ ማለፍ ስለሆነ የመለያ ጥያቄዎች ይጠየቃሉ። ቀድሞ በመለሰ አሸናፊ ይሆናል ማለት ነው። ከፍታ ቆይታ በኋላ በመለያ ጥያቄ እንገናኛለን። አብራችሁን ነው። ተመልካቾቻችን ተመልሰናል። አሁን የመለያ ጥያቄ የመጽሐፍ ቅዱስ ክፍል እኔ አነባለሁኝ መጽሐፍ ቅዱስ ክፍሉ የት እንደሚገኝ ፍንጭ እሰጣቸዋለሁ። ቀድሞ የመለሰ ምዕራፉን፣ ቁጥሩን ቀድሞ የመለሰ ወደሚቀጥለው ዙር ያልፋል ማለት ነው። ስለዚህ መጽሐፍ ቅዱሶቻችሁን አዘጋጁ። እኔ ስጀምር እናንተ የትኛው ምዕራፍ የትኛው ቁጥር እንደሆነ ቀድሞ ባገኘ ይሆናል ማለት ነው። የማነበው ክፍል የዮሐንስ ወንጌል ምዕራፍ 15 እስከ 21 ያለ ነው ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን? አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙም አላችሁ፣ አላቸው። ስለዚህ ጣሉት። በዚህም ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። አግኝተናል። ዮሐንስ 21 ከቁጥር 3። እሺ፣ ዮሐንስ 21 ከቁጥር 3። ስምኦን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛ ከአንተ ጋር እንመጣለን አሉት። መጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋ ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱም ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን? አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙታላችሁ አላቸው አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ሲወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች በትክክል መለሰ። ብራቮ! እናንተም አግኝታችሁ ነበር፣ በሰከንድ ተቀድማችኋል። ልትጠሩኝ ስትሉ ወደዚህ መጣሁ። ውድ ተመልካቾቻችን ይህ የስምንተኛው ዙር ክፍል ሰባት የጥያቄና መልስ ውድድር ነው። እንደተመለከታችሁት ሁለቱም እኩል ነጥብ አምስት አምስት አግኝተው ነበረ። የመለያ ጥያቄ ተጠይቀው የሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች የተነበበውን ቀድሞ በመጽሐፍ ቅዱስ ምዕራፉንና ቁጥሩን በማግኘት መልሰዋል። ወደሚቀጥለው ዙር ያልፋሉ ማለት ነው። የተወደዳችሁ ተመልካቾቻችን የዛሬውን የስምንተኛ ዙር የክፍል ሰባት የጥያቄና መልስ ውድድር እንደተመለከታችሁት ነው። በየቤታችሁ ሁላችሁም ጥያቄዎችን እያያችሁ መልስ እንደሰጣችሁ አምናለሁ። በዛሬው ውድድራችን ብዙ ጸጋዎችን እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው በስምንተኛው ዙር በክፍል ስምንት ከሌሎች የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ጋር እንመለሳለን። እስከ ሳምንት በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።